ለወቅታዊ ጉዳይ ሀሳብ ለመስጠት ነው። አጠር ያለ ሀሳብ ይህም ሰሞኑን በኢትዮጵያ ሚዲያዎች እና በተለያዩ የሚዲያ አማራጮች የተለቀቀ ብርቱካን የምትባለ ልጅ ማዕከል ያደረገ የተላለፈ ፊልም ነበር። እሱ የፈጠረውን ሁኔታ አጠቃላይ ባክግራውንዱ እና ምን ተፈልጎ እንደነበር መልዕክቱስ ውስጥ ምንድን ነው የሚሉትን እሱ ላይ ምልከታ እንዳካፍል ነው። ስለዚህ ስለጋበዛችሁ በመጀመሪያ አመሰግናለሁ። ኢትዮጵያ የብዙ ማህበረሰብ የጋራ ሀገር ነች። ኢትዮጵያ ሰላም እንድትሆን የሚፈልግ ማንኛውም አካል በነዚህ ህዝቦች መካከል በማህበረሰቦች መካከል ሰላም እንዲፈጠር መሻት ያስፈልገዋል። ይሄ መሻት ከሌለን ኢትዮጵያ ምላት ሀገር ሰላም እንድትሆን እውነተኛ ምኞት ያለን መሆኑን ሊያረጋግጥ አይችልም። በህዝቦች መካከል ቁርሾ መንፈጥር ከሆነ፣ ጥርጣሬ መንፈጥር ከሆነ ለየትኛውም ህዝብ ፍላጎት ቆመናል ብለን መናገር አንችልም በመሰረቱ። ስለዚህ የትኛውንም ህዝብ የሚወክል ወይም ይወክላል ተብሎ የሚታሰብ ማናቸውም እንቅስቃሴ በሀቅ የዛን ህዝብ ፍላጎት መሳካት፣ ሰላም መሆን፣ መልማት የሚፈልግ ከሆነ በመጀመሪያ ደረጃ ማድረግ ያለበት ከሌሎች የኢትዮጵያ ህዝቦች ጋር ሰላም የሆነ ግንኙነት እንዲኖር፣ ግንኙነቱ የተጠናከረ እንዲሆን ይህን ለማስቻል ኃላፊነት ወስዶ ስራ መስራት ነው እስከሚገባ ድረስ እና ይሄ ነው። ግን ኢትዮጵያ ሰላም እንዳትሆን በህዝቦች መካከል ጥርጣሬ እንዲሰፍን ፍላጎት ያላቸው የተለያዩ ውስጣዊ ውጫዊ አካላት አሉ፣ የማይነጥፍ አጀንዳ አለ። ሁላችንም እንደምናውቀው ባለፉት አምስት ስድስት ዓመታት በተደጋጋሚ አጀንዳ እየሆኑ ወደ ህዝብ የሚመጡ የተለያዩ ጉዳዮች አሉ። ህዝባችን እረፍት እንዳይኖረው በደራሽ አጀንዳ ተጠምዶ ተሳክሮ በጉዳዮች ላይም ክላሪቲ እና የጠራ ግንዛቤ እንዳይኖረው ሁሌም እንደዚህ አይነት የመሳከር ሂደት ውስጥ እንዲገባ ሰላሙ እንዳያረጋግጥ የተሻለ ልማት እንዳያመጣ ለማድረግ ከፍተኛ የሆነ ስራ ሲሰራ ቆይቷል። እንደምናስታውሰው ለውጡ ከመምጣቱ በፊት በኢኤንኤን ሚዲያ ላይ የተላለፈ አደገኛ የሆነ መልእክት ነበር። ይሄም በተለይ የአማራና የኦሮሞን ህዝቦች ወጣቱን ስሜታዊ በማድረግ በጥርጣሬ ውስጥ እንዲተያዩ ሲቻልም ግጭት እንዲፈጠር ከፍ ያለ መጠን ያለው ግጭት እንዲፈጠር ለማድረግ ወደ ህዝብ የተወረወረ አጀንዳ በጣም አደገኛ አጀንዳ ነበር። እንግዲህ እሱን በአንድም በሌላ መልኩ ወደዛ ሳይገባ ቀርተዋል። እንደዚህ አይነት አቴምፕቶች በየጊዜው ፖፓፕ ያደርጋሉ የተለያዩ ድርጊቶች ስቴጅ ይደረጋሉ እና ይሄ በሁለቱ ህዝቦች በተለይ መካከል ያለውን ግንኙነት ለማሻከር ጥርጣሬ ለማስፈን የሚደረጉ አጀንዳዎች ናቸው ብዬ ነው የምወስደው። እና አጠቃላይ የብርቱካንን ሁኔታ ተከታትለናል ተከታትለናል። እንግዲህ መጀመሪያ ላይ ወደ አእምሯችን የሚመጣው ሁሉም ሰው መቼም ሰው ምክንያታዊ ብቻ ሳይሆን ስሜትም ያለው ፍጥረት እንደመሆኑ መጠን ሁሉም ሰው በዛ ስሜት ላይ ቆሞ ጉዳዮችን በቅጡ ሳይገመግም መረጃ ሳይኖረው ትክክለኛ ልኬት ሳይኖረው ግብታዊ ሆኖ ወደ አልተፈለገ አቅጣጫ እንዲነጉድ ያደርጋል። እንደዚህ አይነት ጉዳዮች አደገኛ ናቸው። በመሰረቱ አንደርማይን የሚደረጉ አይደለም። እንዳልኩት ሰው ስሜትም ያለው እንደመሆኑ መጠን በቆመበት ቅጽበት ውሳኔዎችን ያሳልፋል። ይሄ ወደ ህዝብ ደረጃ ስንወስደው ደግሞ አደገኛ የሆነ ኮንፍሮንቴሽን ጥርጣሬን ይፈጥራል፣ ከቁጥጥርም ሊወጣ ይችላል እና አደገኛ ነው። እንደዚህ አይነት ጉዳዮች ታስቦባቸው፣ በጣም ተመክሮባቸው፣ ኢንቨስት ተደርጎባቸው የሚፈጠሩ ጉዳዮች ናቸው እና በመሰረቱ አንድርማይን አይደረጉም። እኔ በተለይ የአማራን ህዝብ ስወስድ ባለፉት ጥቂት ዓመታት በማያባራ አጀንዳ ውስጥ እንዲዘልቅ እየተደረገ ነው ያለው። መሰረታዊ የሆኑ የፍታዊነት ጥያቄዎች፣ በፊትም ያነሳቸው ጥያቄዎች፣ በርካታ ጥያቄዎች አሉት። እነዚህ ጥያቄዎቹ ተገቢውን መድረክ አግኝተው እንዳይደመጡ ለማድረግ ከፍተኛ የሆነ በአንድሚም በሌላ መልኩ ርብርብ ይደረጋል። በድራሽ አጀንዳ ታስሮ እንዲቆይ ለማድረግ ከፍተኛ የሆነ ስራ ይሰራል። ይህም በህዝብ ስም የሚደረግ ነው። እነዚህ አጀንዳዎች እንዳልኩት አንዳንዱ ተሆነ አብዶ ባለማወቅ አንዳንዱ ደግሞ ተልእኮ ወስዶ የሚፈጽመው ጉዳይ ነው እና ሶ የብርቱካን ጉዳይ ስናይ ህዝባችን በአጠቃላይ የእሷን አይነት የድራማ ሰለባ የሆነበት ሁኔታ ዛሬ ላይ በእርግጠኝነት መናገር እንችላለን። ሶ በዚህ ሁኔታ ፖለቲካ መስራት ሰርቫይቭ ማድረግ የሚፈልጉ የተለያዩ አካላት ይኖራሉ ህዝቡ ነቅቶ በሚፈጠሩ ደራሽ ጉዳዮች ላይ ተገቢውን ግምገማ እያደረገ እየመረመረ አቋም እንዲይዝ ማድረግና መታገል ያለበትን አካልም እንዲታገል ያስችላል ማለት ነው። እንደዚህም ነው መሆን ያለበት። እንግዲህ በኢትዮጵያ ውስጥ በሁሉም አቅጣጫ ሰላም እንዳይፈጠር የሚተጉ አካላት ይኖራሉ። እነዚህ ደግሞ ፍላጎታቸው ምናልባትም በህዝብ ትግል የተወገደ ስርዓት መልሶ እንዲመጣ ፍላጎት ሊኖር ይችላል ከዚህ አንጻር የሚወሰዱ አጀንዳዎች ይኖራሉ ኢትዮጵያም ሰላም እንዳትሆን ከተለያዩ ውጫዊ ሀይሎች የሚሰጡ አጀንዳዎችም ይኖራሉ ይህንን ተቀብለው ከግላዊነት አንጻር ህዝብና ሀገር ላይ የሚደርስን ጉዳት ባለማየት ባለመመርመር በግብታዊነት የሚደረጉ የግለሰብና የቡድን ጥቅም ማዕከል ያደረጉ እንቅስቃሴዎች ይኖራሉ እና፣ ይሄ አጠቃላይ ሀገራዊ ክደትም ሊባል የሚችል ነው። ከዚህ ያነሰ ስምም ሊሰጡ አይችልም። የብርቱካን ጉዳይ አንድ ማኒፌስቴሽን ነው። እንግዲህ በርካታ ጉዳዮች በህዝብ ስም እየተሰሩ አጀንዳ እየሆኑ ወደ ህዝብ ሲወረወሩ ቆይተዋል። ይሄ ሁላችንንም በአንድም ቢሆን በሌላ መልኩ ስራ አብዝቶብን ቆይቷል እና ይህን ነቅቶ መከታተል ሰላም እንዲሰፍን የሚፈልግ አካል መጀመሪያ ደረጃ እንዳልኩት በህዝቦች መካከል ወንድማማችነት እህታማችነት እንዲሰፍን ለዛ ሁሉም ግለሰብ የራሱ ሚና ቡድኖች የሚሆኑ ግለሰቦችን በግለሰብ ደረጃም ቢሆን ሚና ወስደን ሀገራችን ሰላም እንድትሆን መስራት ነው ያለብን። ሀገራችን አንድ ነች፣ ኢትዮጵያ ነች። ከኢትዮጵያዎች ሌላ ሀገር የለንም። ስለዚህ እቺን ያለችንን አንዲት ሀገር በተቻለ መጠን ሁሉም ሰው የድርሻውን ወስዶ ከሌሎች ጋር ሰላማዊ ግንኙነትን ፈጥሮ እንዲፈጠርም በመሻት አስተዋጽኦ ይዞ በመቅረብ ሀገራችንን የተሻለ ሰላም የሰፈነባት ህዝቦች በጥርጣሬ የማይኖሩባት ልማት የበለጠ ልማት የሚከናወንባት ህዝቦች የበለጠ ተስፋ የሚይዙባት ሀገር እንድትሆን ለማስቻል ሁሉም ቡድኖችም የተለያዩ አደረጃጀቶችም ግለሰቦችም ይሄንን ፍላጎት በጽኑ መያዝ ይጠበቅባቸዋል። ይሄ ካልሆነ ሀገራችንን ደጋግመን ስንወዘውዛት ሀገር ይፈርሳል። በመሰረቱ ሀገር ከፈረሰ ይህን ያህል ትልቅ ሀገር ረጅም ታሪክ ያለው ሀገር በህዝቦች መካከል ጠንካራ መስተጋብር ይዞ የቀጠለ ሀገር ዞሮ ዞሮ አብዝተን ስንወዘውዘው የበለጠ ችግር ይመጣል። ጠንካራ ሀገር ነው ያለን፣ ጠንካራ የህዝቦች ግንኙነት አለ። መሰረቱ በጣም ጠንካራ ነው። ምንም ያህል ፈተና ቢገጥመን ብዙ ፈተናዎችን ሰርቫይቭ አድርገን እንደ ሀገር እዚህ ደርሰናል። ግን ደግሞ ቢያንስ ህዝብ ቀልቡ ወደ ልማት እንዲመለስ፣ ወደ ሰላም እንዲመለስ፣ የተሻለ ሁኔታ እንዲፈጠር እንደዚህና መሰል አጀንዳዎች በቅጡ እየገመገመ እየመረመረ ሰላምን በመሻት ሁሉም ሰው አስተዋጽኦ እና ሚና እንዲኖረው ለማለት ነው። በተለይ የአማራና የኦሮሞ ህዝቦች መጥቀስ ካለብኝ ሁለቱ በጣም ሰፋፊ ህዝቦች ናቸው። ሁሉም የኢትዮጵያ ህዝቦች ሚና አላቸው። ግን በሁለቱ ህዝቦች መካከል ውጥረት እንዲነግስ የሚፈልጉ ኃይሎች ምክንያታቸው በሁለቱ መካከል የሚፈጠረውን ግጭት ውጥረት አጠቃላይ የኢትዮጵያን ሁኔታ ሸክ ለማድረግ ትልቅ አውድ ስለሚፈጥር። እዚህ ላይ ሲረባረቡ እናያለን። እኛ ደግሞ ይሄ እንዳይሆን ይሄን በፍጹም መፍቀድ የለብንም ነው ይሄ እንዳይሆን እና ይበልጡን የጎለበተ ግንኙነት በህዝቦች መካከል ሰፍኖ ማየት ይህንን ማራገጥ ከኛ የሚጠበቅ ታሪካዊ ዜጋዊ ግዴታ ነው ብዬ አምናለሁ። ከዚህ ያነሰ ሌላ ሚና ሊኖረን አይገባም በመሰረቱ። ኢትዮጵያ ብቻ ሳትሆን ቀጠናውም ሰላም እንዲሆን፣ አህጉሩም ሰላም እንዲሆን በተቻለ መጠን በምናገኘው መድረክ ሁሉ ሁላችንም ሚና መወጣት መጫወት፣ ሰላም ለሰው ልጆች ሁሉ እንዲሰፍን ማድረግ ነው ያለብን ብዬ ነው ማምነው እና ከዛ መለስ ግን በህዝብ ስም የሚደረጉ በጣም የህዝብን ፍላጎት በመሰረታዊነት የሚነዱ እንቅስቃሴዎች መንግስትም ይህንን አበክሮ መታገል ህዝቡን አበክሮ መታገል መቻል አለበት። ይህን ስናደረግ ብቻ ነው የሚፈልገው ሰላም ልማት የሚመጣው ተጠናክሮ የሚቀጥለው ብዬ አምናለሁ። በተለምዶ ኢትዮጵያኖች ሴቶቻችን መልካም ሴቶቻችን እንዲናቸው እንዲያናቸው እያል ብዙ ጊዜ እንላለን። እውነት ነው። ዞሮ ዞሮ እንደ ሀገር ረጅም ታሪክ ያለን፣ ይህ ታሪካችን ደግሞ ሀፕን ያደረገው ብዙ አንጸባራቂ ታሪኮች አሉ። ሀፕን ያደረገው በንጥል ትርክት አይደለም። ዞሮ ዞሮ በህዝቦች መስተጋግር መስተጋብር በጋራ ስራ በጋራ መውጣትና መውረድ ኢትዮጵያ የምትባል ሀገር ሀፕን አርጋለች እስከዛሬም ንቀጥላለች። ይህ እንዲሆን የህዝቦች መልካም ግንኙነት የጎላውን ድርሻ ይወስዳል። እንግዲህ በታሪክ አጋጣሚ መልካም ያልሆኑ ግንኙነቶች ይኖራሉ። ሀገር ዞሮ ዞሮ ሲቀጥል በሂደቱ ላይ እንደዚህ አይነት ነገሮች ይኖራሉ። አሁንም እንዳለው የቡድኖች እነዚህ ውጥረቶች ይኖራሉ። ያንን ያለፈ ታሪክ ታሪካችን የመልካም ግንኙነት ታሪክ ነው ተብሎ ቢቀርብ ማጋነን አይደለም። ዛስ ዋይ አሁን ድረስ ታላቅ ሀገር ሆኖ መቀጠል የቻለው ኢትዮጵያ ታላቅ ሀገር ነች። ዞሮ ዞሮ ግን አሁን ላይ ትላንት ያልነበሩ አሁን ላይ ምናልባትም አለማችን ቴክኖሎጂም የደረሰበት ሁኔታ የፈጠረው አዳዲስ እሳቤ፣ አዳዲስ አመለካከት፣ አዳዲስ ስብዕና ሊባል ይችላል በከፍተኛ ሁኔታ በሀገር አንድነት ላይ ተግዳሮት የፈጠረ መሆኑን ማስተዋል ማየት ያስፈልጋል። ቴክኖሎጂው ለእያንዳንዱ ሰው የፈለገውን ሀሳብ እንዲያንጸባርቅ የሚያስችለው አውድ ፈጥሮለታል። ሰው ደግሞ እንዳልኩት ያው ስሜትም ጭምር ነው። ሀሳብና ምክንያት ብቻ ሳይሆን ስሜታዊም ስለሆነ በሙሉ ስሜታዊነቱ ይሄንን ነፃ ውል ሲያገኝ የፈለገውን ሀሳብ ያልተመዘነ ሀሳብ መድረኩ ላይ ሲያመጣ ይሄ በአንድም ይሁን በሌላ መልኩ ውጥረት ይፈጥራል እና የኃላፊነት ጉድለት አጠቃላይ ሚዲዮክሪቲ ልንለው እንችላለን። ትንንሽ ሰዎች አጀንዳ የሚፈጥሩበት አቅም የሌላቸው ሰዎች፣ ወይም ጉድዊል የሌላቸው መልካም በጎ ምኞት የሌላቸው ሰዎች ምናልባት በህይወታቸው ከሌሎች ሰዎች ጋር የሚኖራቸው ኢንተራክሽን በጎ ያልሆኑ፣ በጎ ምልከታ የሌላቸው፣ በረጅም ማየት የማይችሉ የህዝብ ለህዝብ ግንኙነት የዳበረ እንዲሆን የተሻለ እንዲሆን የማይመኙ፣ ለሌሎች ተልእኮ ለመውሰድ ዝግጁ የሆኑ የሀገራቸውን ጥቅም ለመጉዳት ዝግጁ የሆኑ ሰዎች በዚህም በዛም ይኖራሉ። ዞሮ ዞሮ በታሪክም እንደዚህ አይነት ሰዎች ነበሩ፣ ዛሬም አሉ። እነዚህ ሰዎች የበለጠ ጉልበት እንዲያገኙ የሚያስችላቸው አውድ ተፈጥሯል። ዩትዩብ አሁን ሌላ ጉዳይ አይደለም። ዩትዩብ ላይ ነጋ ጠባ ህዝባችንን በማስለቀስ እረፍት የለሽ በሆነ ጉዞ ውስጥ እንዲገባ የሚያደርጉ ሰዎች ዩትዩብ ዛሬ ቢዘጋ ነገ ምን ሊሰሩ እንደሚችሉ እኔ አይገባኝም። ስለዚህ አንደኛ የህልውናቸውን ጉዳይ አድርገው ወስዶታል። ግን በዚህ መልኩ የተገነባ ህልውና መልካም አይመስለኝም። በፖለቲካ አመለካከት ሁሉም ሰው አንድ አይመጣም። በአንዱ ውሳኔና ድርጊት ሌላው የፖለቲካ ሁኔታው ላይ ኩርፊያ ሊኖር ይችላል፣ አለመቀበል ሊኖር ይችላል። ግን ይሄ አጠቃላይ የሀገርን አንድነት በሚነድ ስምሪት ውስጥ ካስገባ ይሄ ውድቀት ነው፣ ሌላ ሊባል አይችልም። ሶ አሁን የሚገባኝ አንዳንድ ጥሩ የምንላቸው የነበሩ ስነ ምግባሮቻችን ተሸርሽረው አንዳንድ ሰዎች ጭራሽ ሀገርን ለማፍረስ አጀንዳ ወስደው እስከ መንቀሳቀስ ድረስ የደረሱበት ነው። ይሄም ሲደረግ ወይ በአማራ ስም ይፈጸማል፣ ወይ በኦሮሞ ስም ይፈጸማል፣ ወይ በሌሎች ህዝቦች ስም ወይም እንደዚህ ይፈጸማልና ይህንን ሁሉም ነቅቶ ማየት ማውገዝ፣ መከታተል፣ ለዚህ ያልተመቸ ሁኔታ መፍጠር ይጠበቅበታል ብዬ አምናለሁ። ይህንን መታገል ነው ያለው።